ትንቢተ አሞጽ ምዕራፍ ስምንት ጌታ እግዚአብሔር እንዲህ አሳየኝ፣ እነሆም የቃርሚያ ፍሬ የሞላበት እንቅብ ነበረ። እርሱም አሞጽ ሆይ የምታየው ምንድን ነው አለኝ። እኔም የቃርሚያ ፍሬ የሞላበት እንቅብ ነው አልሁት። እግዚአብሔርም አለኝ፣ ፍጻሜ በሕዝቤ በእስራኤል ላይ መጥቷል፤ ከእንግዲህ ወዲህ ደግሞ አላሳልፋቸውም። የመቅደሱ ዝማሬ በዚያ ቀን ዋይታ ይሆናል፣ ይላል ጌታ እግዚአብሔር። የሰዎችም ሬሳ ይበዛል፣ በስፍራውም ሁሉ በዝምታ ይጣላል። ችግረኛውን የምትውጡ የአገሩንም ድሀ የምታጠፉ እናንተ ሆይ እህልን እንሸጥ ዘንድ መባቻው መቼ ያልፋል የኢፍ መስፈሪያውንም ያሳነሰን ሰቅሉንም የያበዛን በሐሰተኛ ሚዛን እያታለልን ድሃውን በብር ችግረኛውንም በአንድ ጥድ ጫማ እንገዛ ዘንድ የስንዴውንም ግርድ እንሸጥ ዘንድ ስንዴውን እንድንሸምት ሰንበት መቼ ያልፋል የምትሉ እናንተ ሆይ ይህን ስሙ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ሁሉ ለዘላለም ምንም አልረሳም። በእውኑ ምድሪቱ ስለዚህ ነገር አትናወጥምን? በእርሷም የሚኖር ሁሉ አያለቅስምን? ሙላዋም እንደ ወንዙ ትነሳለች፣ እንደ ግብጽም ወንዝ ትነሳለች ደግሞም ትወርዳለች። በዚያም ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር፣ በብርሃንም ቀን ምድሩን አጨልሟለሁ። አመት በዓላችሁንም ወደ ለቅሶ፣ ዝማሪያችሁንም ወደ ዋይታ ለውጣለሁ። ማቅንም በወገብ ሁሉ፣ ራስ መንጨትንም በሁሉ ላይ አመጣለሁ። እንደ አንድያ ልጅም ልቅሶ ፍጻሜውን እንደ መራራ ቀን አደርገዋለሁ። እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠጣት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘብዛሉ፣ የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትምም። በዚያን ቀን መልካሞች ደናግል ጎበዛዝትም በጥም ይዝላሉ። በሰማሪያ ኃጢአት የሚምሉና ዳን ሆይ ሕያው አምላክህን ደግሞ ሕያው የቤርሳቤህን መንገድ ብለው የሚሉ እነርሱ ይወድቃሉ፣ ደግሞም አይነሱም።